መጽሐፈ ሲራክ ምዕራፍ 14 ባፉ ያልተሰነካከለ ሰው የተደነቀ ነው። ኃጢአተኛ ሰውን ግን መንፈሳዊ ሐዘን አያስደነግጠውም። ኃጢአት ሰርቶ ሰውነቱን የሚያሳዝን አለኝታውን የሚያጣ ሰው የተደነቀ ነው። ነገር ግን ለሚያውቀው ሰው ሹመት አይገባውም። ለንፉግም ሰው ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ለሌላ ሰው ያከማቻል። ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይሰጥ ዘንድ አለው? ሰውነቱን ከሚነፍግ ሰው የሚከፋ የለም። ለክፋቱም እሱ እዳ ይሆነዋል። በጎ ስራም ቢያደርግ ባረጀ ጊዜ ብቻ ነው። ኋላም ኃጢአቱ ይገለጣል። የንፉግ ሰው አይኑ ክፉ ነው። ከደሃ ፊቱን የሚመልስ ሰውነቱን ቸል ይላል። ለሱ ሰው አይን እድሉ አያጠግበውም። የልቦናውም ንፍግነት ሰውነቱን ያክሰዋል። የንፉግ ሰው አይን እህል ይነፍጋል፣ በማጅም ይነፍጋል። ልጄ፣ የሚቻልን ያህል ሰውነትህን አዘጋጃት፣ በሚገባ ገንዘብ ለእግዚአብሔር መባ አግባ። ሞት እንዳይቀር አስብ። የምትሞትባትም ቀን ትቀራለች ብለህ አትጠራጠር። ሳት ሞት ለባልንጀራህ በጎ ነገር አድርግ። እጅህንም ዘርግተህ የተቻልህን ያህል ስጥ። በተድላህ በደስታህ ጊዜ እንዳታጣሁን በጎ እድልም አያመልጥህ! ገንዘብን ለባዕድ ትተዋለህና ወራሾችህ ገንዘብህን ሁሉ ይካፈላሉ። ገንዘብህን አንስተህ ስጥ። በመቃብር የምታገኘው ተድላ ደስታ የለምና ሰውነትህን ደስ አሰኛት። ሕግ ቢያፈርሱ ሞት ተፈጥሯልና፣ ሰው ሁሉ እንደ ልብስ ይጠፋል። ቅጠሉ ጭፍቅ ያለ የእንጨት ቅጠል የመጀመሪያ ቅጠል እንዲረግፍ፣ ደማዊ እና ስጋዊ ፍጥረት ሁሉ እንደዚሁ ነው። ይህ ይወለዳል፣ ያ ይሞታል። ስራው ሁሉ ፈጽሞ ይጠፋል፣ ሰሪውም ከሰሪው ጋር ይጠፋል። ነገር ግን ንስሐ ገብቶ የሞተ ሕጉንም የጠበቀ በገንዘቡም ያወቀበት ሰው የተደነቀ ነው። የጥበብን ስራዋን በልቡ የሚያስብ ምስጢሯንም የተማረ ሰው የተደነቀ ነው። ጥበብን ተከተላት፣ ምስጢሯንም መርምር፣ ስርዓቷንም ጠብቅ። መስኮቷን የሚጎበኝ በአደባባዮቿም ተቀምጦ የሚያዳምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ሰውነቱን በስልጣኗ የሚያስጠብቅ፣ በአማረ ማደሪያዋም የሚኖር፣ ልጆቹንም በረድዒቷ የሚያስጠብቅ፣ በዘጠኙም ህገጋት ጸንቶ የሚኖር፣ በእሷም ከመከራው የሚያርፍ፣ በክብሯም ጸንቶ የሚኖር ሰው የተደነቀ ነው።